በደቡብ ኢትዮጵያ ክልል በግብርና ቢሮ የገጠር መሬት አስተዳደርና አጠቃቀም ኤጀንሲ በክልሉ በተለያዩ ዞኖች ላይ በመዘዋወር በሁለተኛ የመሬትና ደብተር አሰጣት ተጠቃሚ የሆኑ አርሶ አደሮችን ተሞክሮ ተመልክቷል። የገጠር መሬት አስተዳደርና አጠቃቀም ዙሪያ በተቀናጀ መልኩ በተሰሩ ስራዎችም ውጤት ማስመዝገብ መቻሉን በክልሉ ግብርና ቢሮ የገጠር መሬት አስተዳደርና አጠቃቀም ኤጀንሲ ዋና ስራ አስኪያጅ አቶ ተናግረዋል። በዚህ ምልከታችን ላይ በጣም ደስ የሚያስብለው በተለይ በጌዲኦ ዞን ውስጥ ያየነው ኮቸሬ ወረዳ ላይ ያየነው በጣም አመርቂ ስራዎች እንደነበሩ አይተናል። ይሄ በጣም እጅጉኑ የሚያበረታታ ነው። በአንድ በኩል የእኛ ልፋት ውጤት እያመጣ መሆኑን ያረጋገጥንበት ሁኔታዎች አሉ። በጎፋ ዞን ገዜ ጎፋ ወረዳ ላይ በመሬት አጠቃቀም እቅድ የተሰሩ ስራዎቹ አበረታች መሆናቸውን አይተናል። ውሃን የመያዝ ፕላስ ደግሞ መሬትን የመጠበቅ የማንከባከብ እርከኖቹን ሰርቶ ጥሩ ምርት ማግኘት እንዲችሉ የማድረጉ ሂደት እጅግ በጣም ደስ የሚያስብል ነው። ስለዚህ ይህንን መጠበቅ ብቻ አይደለም የተጠበቁ መሬቶች ማልማት አለባቸው ነው። በመስክ ምልከታቸው ወቅትም አርሶ አደሮቹ የመሬት ይዞታ የባለቤትነት ማረጋገጫ ደብተራቸውን ለገንዘብ አበዳሪ ተቋማት በማስያዝ ባገኙት የገንዘብ ብድር በልዩ ልዩ የስራ መስኮች ተሰማርተው ውጤታማ እንደሆኑም አቶ ኖህ ተናግረዋል። አርሶ አደሩ የራሱን ሕይወት እየቀየረ ነው። ያላነሰ ገንዘብ ከባንክ ተበድሮ ወደ ድለባ ስርዓት ወደ ማርባት በማህበር በመደራጀት ልዩ ልዩ ስራዎችን እየሰሩ የመጡበት ትልቅ የአላማችን ስኬት ነው ብለን እንወስዳለን። በክልሉ በተለያዩ ዞኖች ላይ የሚገኙ አርሶ አደሮችም በሁለተኛ ደረጃ የመሬት ልኬትና የይዞታ ማረጋገጫ የምስክር ወረቀት በማስያዝ ባገኙት ገንዘብ ተጠቃሚ መሆናቸውንም ተናግረዋል። አርሶ አደር መሬት ደብተር ካርታ ስዬ ከቢጅም ፔንድ ማይክሮ ፋይናንስ ሁለት ሺህ ብር ብድር ወስጄ በግል ሕክምና ስራ ተሰማርቼ አሁን ላይ እየሰራው ይገኛሉ። አጋጣሚ ግንዛቤ ባለሙያዎች ከሰጡ በኋላ የግል ፕሮጀክት ዲዛይን አድርጌ ስራ ቢገባ ውጤታማ ሆናለሁ በሚል በድፍረት ነው ወደ ስራ የገባሁት። ክሊኒክ በገዘጎፋ ወረዳ አላጋልጣ ማዞሪያ ንዑስ በሚባለው ቦታ ላይ የአይናቆሬ መጀመሪያ ደረጃ ሕክምና ክሊኒክ ከፍቼ ዛሬ ላይ እየሰራው ይገኛሉ። ካለ መኖር ወደ መኖር መጥቻለሁ። እውነቱን ለመናገር ጎመ መግዣ ባጣሁበት ቀን ነበር። ዛሬ ላይ ግን አካውንትም ኪስም ገንዘብ ሽታ ያገኘበት ሁኔታዎች አሉ። እኔ አርሶ አደር በመሆነ የተሰጠኝን መንግስት በሰጠኝ እድል መሰረት ሰርተፊኬት፣ የይዞታ ማረጋገጫ ከተሰጠኝ በኋላ እሱን በማሳዝ ብድር በመጠቀም ተጠቃሚ ሆኛለሁ። ለዋስትናም ለአንዳንድ ነገሮችም በጣም ጠቃሚ ስለሆነ እየተጠቀምኩ ነው። ከዛ ደግሞ ሳይት አለኝ መንግስት በፈቀደልኝ እንትን አማካይ ወረ ውጪ ቡና ወሬ አውሮፓ አሁን ዘንድሮ 9 ሺ 600 ኪሎ ግራም የተጣራ ኩሬ አውሮፓ ሊካለው የክልሉ ግብርና ቢሮ ምክትል ኃላፊ የእንስሳት ዘርፍ ማሻሻያ መኖ ልማት ዘርፍ ሀላፊ ዶክተር አባይ ነከዳና የክልሉ ግብርና ቢሮ ምክትል ኃላፊና የግብዓትና ገጠር ፋይናንስ አቅርቦት ዘርፍ ኃላፊ አቶ ግዳል ቃልቅሚ በሁለተኛ ደረጃ የመሬት ልኬትና ደብተር አሰጣጥ ፋይዳው የጎላ መሆኑንም ገልጸዋል። ያለ ገጠሩ አካባቢ በመሬት ሀብት የተካነ ነው። ግን መሬቱን ዘርቶ ከመጠቀም አርሶ ከመጠቀም ያለፈ እንደ ሀብት አይጠብቅ አይጠበቅም አይጠቀም ነበር ከዚህ በፊት። አሁን ግን ይዞታ ማረጋገጫውን አስይዞ የሚፈልገው ነገር ማድረግ እንደሚችል ያየንበት ትልቁ ምሳሌ የሆነበት ወጣቶችን በተለይ የገንዘብ እጥረት ሲገጥማቸው በቤታቸው ያለ የአባታቸው የእናታቸው ርስት አስይዞ ከባንክ ተበድረው የሚፈልጉትን ስራ መነሻ ካፒታል የሚያገኙበት እንደሆነ የመሬትን ጥቅም ያየንበት በተለይ የይዞታ ማረጋገጫ ሀብት የሆነበትን ያስተማርንበትም የተማርንበትም ቀን ነው ብዬ አስባለሁ። የድንበር ግጭቶች፣ ሌሎች እነዚህ የሚስተዋሉ ነበረ እንደ ሀገርም እንደ ክልልም። በቅርብ ጊዜ ጀምሮ የሁለተኛ ደረጃ የመሬት ልኬታ የስራዎች እየተከናወኑ ነው። እንደ ክልላችንም እንደ ጌዲዮ ዞንም ተጀምሯል። በዋናነት የሁለተኛ ደረጃ የመሬት ልኬታ ወይም ሰርቲፊኬት አስፈላጊነቱ የድንበር አካባቢ ላይ አርሶ አደር እርስ በርስ ላይ ግጭት ይፈጥሩ ነበረ። የእሱን አንደኛ የሶል ቢያደርጋል ክሊር የሆነ የባውንደሪ ስለሚያሳይ የድንበር ችግሮችን ይፈታል። ከዛም አልፎ የባለቤትነት ስሜት ሴቶችም ባል ድሮ ባል ብቻ ነው የባለቤትነት ስሜት ነበር። አሁን ባልና ሚስት እኩል መሬት ላይ የማፍራት የባለቤትነት ስሜቶች ነበር። ከዛም አልፎ በተለይ ፋይናንስ አካባቢ ላይ ከባንኮችም ገንዘብ ይህን ሰርቲፊኬት አስይዞ የመበደር እድሎችን ፈጥሯል። ይሄ ማለት ከዚህ በፊት ሰው የምረጥ አስይዞ በቀጣይነትም በክልሉ በሁሉም አካባቢዎች ስራው ተጠናክሮ እንደሚቀጥልም ተመላክቷል።